አባ ዋና ስራ አስኪያጅ መላከ ምህረት አባ ገብረ እግዚአብሔር፣ ቆሞስ የለሚኩራ ቤተ ክህነት ዋና ስራ አስኪያጅ መላከ ህይወት አባ ኤፍሬም፣ የዚህ ታላቅ ደብር አስተዳዳሪ፣ የሀገረ ስብከታችን የክፍሉ ኃላፊዎች፣ አየንተ እግዚአብሔር፣ ካህናት፣ ምእመናን ምእመናት በቸርነቱ ብዛት ሁላችንን ጠብቆ እናንተ ካላችሁበት ከቤታችሁ ሰብስቦ እኛም ከቤታችን ይህን ታሪካዊ ህንፃ ወጥታችሁ ወርዳችሁ ከሁለት ሺህ ሰባት ዓመተ ምህረት ከሪፖርቱ እንደሰማን እስከ ዛሬ ድረስ ያለመሳቸት በድካም ምዕመናን በማስተባበር ምዕመናን በመተባበር የህንፃ ሰሪ ኮሚቴ፣ ሰበካ ጉባኤ አባላት፣ እንዲሁም የደቡብ አስተዳዳሪ ካህናቱ፣ ሁሉም ባለድርሻ አካላት በተባበረ ክንድ ይህንን ግሩምና ግዙፍ ህንፃ ከታች ስንመጣ ስናየው ነበረ እጅግ የሚስብ ግርማ ሞገስ ያለው ህንፃ ሆኖ ነው ያገኘ ነው። እንዲህ አልጠበቅኩም። እኔ እንዲህ ትልቅ ህንፃ ይሰራል ብዬ ያልጠበቅኩም፣ ግን ባየሁት ነገር በጣም ደስ ብሎኛል። እንኳን ደስ አላችሁ። ምንድነው እኮ ጊዜ ለዘመን ይላል። ለሁሉም ዘመን አለው ስራ የሚሰራበት ጊዜ አለ። እግዚአብሔር ለሰው ልጅ እድሜ የሚሰጠው ለዓላማ ነው። እድሜ የሚሰጠን በዚህ ዓለም በልተን ጠጥተን ተኝተን ተነስተን እንደገና ውለን ገብተን ለመተኛት አይደለም። የሰው ልጅ የተፈጠረ በዓላማ ነው። ሀያ ሁለቱን ፍጥረታት ሀያ አንዱ ፈጥሮ መጨረሻ ላይ አዳምን ፈጥሮታል ከእግዚአብሔር በታች ለፍጥረታት ሁሉ ጌታ የሰው ልጅ ነው የጸጋ ጌታ የጸጋ ንጉስ ሆነን በዚህ ዓለም ያለውን ሁሉ እንድንመራ እንድናዝ እንድናስተዳድር እግዚአብሔር አይኑሮን ሰጥቶ ባአርአያው በአምሳሉ ፈጥሮ ለባቢት ለባዊት የሆነችውን ነፍስ ፈጥሮ በጸጋ በልጅነት አክብሮ የሰው ልጆችን የፈጠረ እግዚአብሔር በዓላማ ነው። ስራ እንድንሰራ ነው። ቅርስን፣ ታሪክን፣ ግዙፍ ስራን ሰርተን ለትውልዱ እንድናስተላልፍ በዓላማ ፈጥሮ ወደዚህ ዓለም ልኮናል። መቼ ወደዚህ ዓለም ሰው የመጣ ተመርቆ ሳይሆን በእርግማን ነው። ምድር ከአንተ የተነሳ እሾህና አሜኬላ ታብቅልብ ታብቀልብ በወዝህ እንጀራን ብላ ብሎ ወደዚህ ዓለም የሰው ልጆች ልኮዋል። ያም ሞነጂ ያ መርገም ያ ኃጢአት በጌታችን በኢየሱስ ክርስቶስ የማዳን ስራው ቤዛ ሆነው ወደ ቀድሞ ክብራችን መልሶናል። ያ እርግማን ወደ ምርቃት በሱ በኩል የተሰጠ ነው። ነገር ግን የሰው ልጅ በዚህ ዓለም ስራን እንዲሰራ በጎ ስራን እንዲያደርግ ለትውልዱ የሚጠቅም ስራን እንዲሰራ ነው ወደዚህ ዓለም የላከ ለቁም ነገር ነው ማለት ነው። በገነት አዳም ሲያስቀምጠው ምድርን ይጠብቃት ገነትን ይጠብቃትና ያበጃት ዘንድ ይላል። በኤደን ገነት አዳምን አስቀመጠው ያችን ቦታ እንዲያበጃት ሊጠብቃት ነው የሚለው። ያ አልተሳካ የሰው ልጅ ስትሰራ እንደዚህ ደግሞ ወደዚህ ዓለም እግዚአብሔር አዳሚን አምጥቶታል ስራ እንዲሰራ ንጥርን ቢያበጃት። ስለዚህ ወደ እናንተ ስመጣ ወታችሁ ወታችሁ ይህን እጅግ ደስ የሚል ስራ አርያም የመሰለ ህንፃ ሰርታችኋል። መቼም የቦታው አቀማመጥ ደብረ ታቦር ነው የሚመስለው። የታቦር ተራራ ይመስላል። ታቦር እንደሚታወቀው ያው ትልቁ በኢየሩሳሌም ታላቁ ተራራ እሱ ነው። ብርሃነ መለኮቱን የገለጠበት ጌታችን። እንዳጋጣሚ ሆኖ ኢየሩሳሌም ሄጄ አይቼዋለሁ። ወደዛ ተራራ ለመድረስ ጥምዝምዝ መንገድ አለው። አዎ፣ ከርብ እ ይበዛበታልና ወደዛ ለመውጣት በጣም ረጅም ነው ተራራው። እጅግ ላይ ሆኖ ወደታች ሲታይ ደስ ይላል። ቅድም ቤተክርስቲያኑ ላይ ሆነን አዲስ አበባ ኮልት ብላ ነው የምትታየው። ልክ እንደ መሶብ ነው ይሄኛው። መሶብ ላይ ቆመው ወደ ታች እንደማየት አይነት ነው የሚመስለው። እና ስለዚህ በጣም ዕድለኞች ናቸው መመናል እዚህ አካባቢ ያላችሁትና፣ ይሄን የሰራ እጅ እግዚአብሔር ይባርክ። ድካማችሁን፣ ውጣ ውረዳችሁ እግዚአብሔር ይባርክ። እግዚአብሔር ይቀድሳችሁ መቼም ቅዱስ አባታችን መጥተው እንዲባርኩ ጥረት እናደርጋለን። በሀያ ስድስት በሀያ ሰባት ነው መሰለኝ የምርቃቱ። ይህሱንም ለማየት ነው ምን ይመስላል ቤተክርስቲያን የሚለው ነው። ትልቅ ካቴድራል ትልቅ የአማረ ህንፃ ነው። ስለዚህ ድጋማቸውን የጋነ ጳጳሳት የሚባርኩ በበለጠ ደግሞ ቅዱስነታቸው የሚባርኩ የተሻለ ነው ብለን እናስባለን። ያንን ጥረት እናደርጋለን። በአጠቃላይ እግዚአብሔር አምላክ ድካማችሁን ድካመ ጻድቃን ያደርግላችሁ፣ ደብሮን እናንተንም ይባርካችሁ፣ ይቀድሳችሁ፣ ሀገራችንን ሰላም ያድርግልን፣ ህዝባችንን እንዲታብቅልን፣ ለብርሃነ ትንሣኤው በሰላም ሁላችንን ያድርሰን። በበለጠ ደግሞ ደርሰን ህንፃውን ለማስባረግ ለመቀደስ ለእኛም ለመባረክ እናንተም ለማስባረክ የበቃን ያድርገን። ከእመቤታችን ከእናታችን ረድኤቷን በረከቷን ያሳድርብን። አሜን። አባታችን ሆይ